ስለዚህ ሲያመት አመት ኑርልን ማለት እስከእርጅና አብራችሁ ከዴዚ ጋር እስከእርጅና ኑሩልን ከጋቡ ከዋለዱ እድሜ ከጤና ይስጣችሁ የምትመኘውን የምትመኘውን እሷ ረጅሙን መንገድ ሰብሮ አሳጥሮ በአጭር ጊዜ ውስጥ ክፋታችሁን ሳይሆን ጸባችሁን ሳይሆን ፍቅራችሁን፣ መብዛታችሁን፣ መባረካችሁን ያሳየን። ወልዳችሁ ይሄ ያያችሁበት ክፉ መንገድ አጠንክሯችሁ የጠነከረ ህይወት ለቸገረው የምትቆሙ ላዘነው የምታጽናኑ ለጎደለው የምትሞሉ ሙሉ ያድርጋችሁ መድኃኒዓለም። ጠንክረህ አጠንክራት፣ አንተ ከሷ የተሻልክነ ጎበዝናት። በርግጥ ጠንክረህ አጠንክራት። ትልቁ እጅህ የወንድ ልጅ እጅህ ትንሿን የሴቷን እጅ ይዘህ ክፉን ትተህ ቀና መንገዱን እግዚአብሔር ያሳይህ። እግዚአብሔር እድሜ ጤና ይስጥህ። ለቤተሰቦችህ የምትቆም ለሀገርህ የምታኮራ ለክፉዎች የምትደርስ ያድርግህ። እንደ እርግብ ገብተው እንደ እባብ የሚነድፉን ክፉዎች ይጠብቅልህ፣ ከዓይንህ ያጥፋልህ። የሚያዩዋችሁን በክፉ ዓይናቸው ይጥፋ። እግዚአብሔር ከእናንተ ጋር በጸጋ በበረከት በፍቅር ኑሯችሁን ይሙላ። የእናንተን አለመገናኘት የሚፈልግ እግዚአብሔር ከሚያገናኛቸው ክፉ መንገድ ከእናንተ ያርቅና እነሱን ወደ የሚፈልጉት አጋንንታቸው ያገናኙ። በቅዱሳኖች ክብር አርጎ ከክፉ ጠብቆ ንጹሕ ናችሁ፣ ልጆች ናችሁ፣ የምታድጉ ናችሁ። እደጉ፣ ውለዱ፣ ክበዱ፣ እስከ እርጅና ያኑራችሁ። በዚህ አጋጣሚ ዜድ ጌና መሲ ከጎናቸው ሁልጊዜ ያለመሰልቸት ስላለች በተለይ አንቺ መሲስ ሜቢ ቤተሰብ ስለሆነች ነው። በተለይ አንቺ ለእናትሽ የምትደርሽ የምትቆም ሁኝ፣ ሁሌ ከጎናቸው ስለ ስለቆምሽ ጤናውን ይስጥሽ። የእኔ እናት የምትደሰችበት ስታለቅሻ አልይሽ የምትደሰችበትን ነገሮች ያምጣለሽ። መሲ ለልጆችሽ ኑሪ። አመሰግናለው ስላከበራችሁኝ እና ስለ ጋበዛችሁን ገስት ላይ ስላመጣችሁኝ፣ አሪፍ እያመሰግናለሁ። ጊዜ ደስታችሁ፣ ደዝዬ፣ አትጥፊብን። ብቅ በይ፣ ብዙ ወዳጆች አሉ። ቆንጆ የኔ ቆንጆ፣ ወድሻለሁ። እሺ፣ ተናገሩ። አመሰግናለሁ።

በአንተ ብዙ ሰው የተጎዱት ተነስተዋል፣ የተራቡት በልተዋል። አንድ ቀን ቢሆን አንድ ሰው መብላት ቀላል ነገር አይደለም። እና አንተ አንድ ፍሬ ልጅ ነህ፣ ብዙ ቦታ የምትደርስ ነህ። እግዚአብሔር መንገድ ይህን ያቅናልህ፣ እንቅፋት ይህን ያንሳልህ። ግን ምቀኛ ደግሞ ቢበዛ ምንም ማለት አይደለም። ምቀኛ አታሳጣኝ ስል እንደሚባለው ሁሉ እኛ ሲበዛ ከፍታ ሲበዛ እና አሁን ከፍታን ያብዛልህ፣ ያንደበት ወሬ ይጣፍጥ፣ መንገድህ ያማረ ይሁን፣ ከዴዚ ጋር መንገዳችሁ ያማረ ጥላት እንደሚፈልገው ሳይሆን እግዚአብሔር እንዳሰበላችሁ ብዙ ደስተኛ፣ ለእናንተ ደስ ለማየት ደስ ብሎ ማየት የምንፈልግ ሰዎች አለን። ዴዚ፣ እናንተን አገናኝቶ ለማየት ያብቃን፣ የምትሰጠው አትጣ፣ ቤተሰቦችን ያኑርልህ። ሁሌ ደስ ብሎ ሆኖ በደስታህ የሚከፋ ብዙ ስላለ ሁሌ ተደሰት። እርምጃ ይመርልህ የነካ ሁሉ ይለምልልህ። ገና የምታድጉ ናችሁ እግዚአብሔር ያሳድጋችሁ። ተጋብታችሁ ወልዳችሁ ከብዳችሁ ለማየት ያብቃን። በዚህ አጋጣሚ ዜድ በጣም በጣም በጣም እግዚአብሔር ብርክ ያድርግሽ። ሁሌ አንቺ ተደሰች። በእውነት ሁልጊዜ ከነሱ ጎን ስላለሽ በጣም ነው የምንወድሽ። እኔ ብዙ አታቆኝም፣ ግን እኔ ብዙ ስለማያችሁ በጣም ነው የምወዳችሁ። ሁሉ ቤተሰቦችን፣ ተከታዮችን ሁሉ እግዚአብሔር ብርክ ያርጋችሁ። ደስታ የሰው ልጅ ደስ የሚለው ለሰው ደስታ ያለው ሰው ነው። የሌላቸውን ክፍሎች ደግሞ ክፋት ብቻ ስላላቸው ያላቸው ነው የሚሰጡት። በእነሱ አትፍረዱባቸው። እግዚአብሔር ልቦና ይስጣቸው። መልካም ነገር እንዲያሳያቸው እንጸልይላቸዋለን። እንዲሁ ፎቶ እንደዘቀዘቁ ይኑሩ። ሌላ ምንም አይባልም። ልቦና ግን ይስጣቸው። መድኃኔ ዓለም መሲ ቤተሰቦችን በሙሉ ከነ ልጆቹ እግዚአብሔር ብርክ ያርጋችሁ። ለምልሙ ለምልሙ፣ አብቡ። ቴንኪው፣ በጣም አመሰግናለሁ። ደና